ጉዳዮች እና እግር ኳሳዊ ጉዳዮችን በሚያስመለክቱ እንዳሰዎቹ ይቀርባል። ከነዚህም ዝግጅቶቹ የቀጥታ ስርጭት መርሃ ግብሩ አንዱ ሲሆን በዛሬው ዕለትም የምንጊዜውም እንቁ እግር ኳሰኛ ዲያጎ አርማንዶ ማራዶናን ህልፈት የዛሬ አምስት ዓመት የተሰማችበትን እለት አስመልክቶ ስለ ዲያጎ አርማንዶ ማራዶና የምንላቸዋለን። በተያያዘ ደግሞ በዛሬ ምሽት የቻምፒንስ ሊግ ተጠባቂ ጨዋታ ቼልሲ ከባርሴሎና የሚያደርጉትን ጨዋታ እንዳስሳለን። ከዛ በፊት ደግሞ ልዩ ልዩ እግር ኳሳዊ መረጃዎችን በምሽት የተሰሙ እግር ኳሳዊ መረጃዎችን የምናስደሳች ይሆናል። ፕሮግራሙን ኮፒ ሼር ላይክ በማድረግ ወደ ሌሎችን ሊደርስ እንድታደርጉልን ምንጠይቃለን። ፉትቦል ማዕድ ዘውትር ወደ እናንተ በልዩ ልዩ እግር ኳሳዊ መረጃዎቹ እና ፕሮፋይል ነክ በሆኑ ጉዳዮቹ ይደርሳል። አሁንም የባርሴሎና ጨዋታ እና የባርሴሎና ቼልሲን ጨዋታ የቻምፒየንስ ሊግ ተጠባቂ ጨዋታ አስመልክቶ የዲያጎ አርማንዶ ማራዶናን አምስተኛ ዓመት የ ሙታ መታሰቢያ ወይም አምስተኛ ዓመት የሞተበትን እለት ምክንያት በማድረግ ዲያጎ አርማንዶ ማራዶናን ወደኋላ መለስ ብለን የምንቃኘው ይሆናል ፕሮግራማችን። ፕሮግራሙን በድጋሚ ኮፕሊንክ፣ ሼር እና ላይክ በማድረግ እንድታስተላልፉልን ጠይቃለን። እንግዲህ ውድ ተመልካቾች ዲያጎ አርማንዶ ማራዶና የምንጊዜም የእግር ኳስ ኮከቡ ተጫዋች፣ ይልቁንም ሮናልዲኒዮ ጎቾ እንደሚለው ሁሉም ሰው ሁሉም ብራዚላዊ ማንን ተወዳለህ ቢባል አንድ ነገር ሊለን ይችላል ፔሌን። ነገር ግን ሁሉም ብራዚላዊ ቤት ውስጥ ግድግዳ ላይ የማይጠፋ አንድ ምስል አለ፣ እሱም የዲያጎ አርማንዶ ማራዶና ነው ሲል ዲያጎ አርማንዶ ማራዶና ከደቡብ አሜሪካ ከሀገሩ አርጀንቲና እስከ ብራዚል እንዲሁም ሌሎች ሀገራት ያለውን ልዩ ልዩ ተጽዕኖ አስዳስሶናል። ከዚህ አኳያ ዲያጎ አርማንዶ ማራዶና በዛሬው ዕለት የዛሬ አምስት ዓመት ነበር ሕይወት ያለፈው። የእሱን ሕይወትና እና እግር ኳስ የሚታወስበትን እግር ኳሳዊ ጉዳዮች ወደ እናንተ እናደርሳለን። በተጨማሪም የምሽቱን የምሽቱን አምስት ሰዓት ላይ የሚካሄደውን ተጠባቂ የቻምፒዮንስ ሊግ ጨዋታ ወደ እናንተ የምናደርስ ይሆናል። በድጋሚ ፕሮግራሙ ኮፒሊንግ ሼር እና ላይክ በማድረግ ወደ ሌሎች ሊደርስ እንድታደርጉልን እንጠይቃለን። ፉትቦል ማዕድ ላይ ነው ያላችሁት። ወቅታዊ እግር ኳሳዊ ጉዳዮችን ወደ እናንተ እያደረስን ነው በዛሬ ሁለት እንግዲህ ከተሰሙ ጉዳዮች መካከል የአርሰናልና የቼልሲን ጨዋታ የሚዳኙት ዳኛ ማን እንደሆኑ ታውቋል። በዚህም አርሰናልና ቼልሲ የሚያደርጉትን ጨዋታ የሚዳኙት አንቶኒ ቴለር መሆናቸው ተዘግቧል። አንቶኒ ቴለር እንግዲህ ብዙ የእንግሊዝ ፕሪምየር ሊግን ትልልቅ ዳኛ ጨዋታዎች በየጊዜው እንደሚዳኙ ይታወቃል። አንቶኒ ቴለር ልክ እንደ ማይክ ኦሊቨር ሁሉ ቅሬታ ከሚነሳባቸው እንግሊዝ ፕሪምየር ሊግ ዳኞች ናቸው። እንግሊዝ ፕሪምየር ሊግን ወክለው ወይንም የእንግሊዝ ሊግን ወክለው በተለያዩ የአውሮፓ እና የዓለም አቀፍ የፊፋ ጨዋታዎች ከሚሄዱ ዳኛዎች መካከል አንቶኒ ቴለር ይጠቀሳሉ። ቼልሲ አርሰናል የሚያደርጉትን ጨዋታ እንግዲህ የሚመሩት ዳኛ እሳቸው መሆናቸው ታውቋል። በ ሳምንት የእንግሊዝ መርሃ ግብር በለንደን ደርቢ ቸልሲ ከአርሰናል የሚገናኙበት ጨዋታ የሳምንቱ ትልቅ መርሃ ግብር ነው። እሁድ ስታንፎርድ ብሪጅ ሁለቱ የለንደን ክለቦች የሚያደርጉትን ጨዋታ እንግዲህ አንቶኒ ቴይለር በዋና ደኝነት እንደሚመረቱን ፕሪሚየር ሊጉ አሳውቋል። አንቶኒ ቴይለር በዚህ ዓመት ቸልሲ ሊቨርፑልን ሁለት ለአንድ ያሸነፈበትን ጨዋታ ና አርሰናል ፍላምን አንድ ለዜሮ ያሸነፈበትን ጨዋታ መምራታቸው ይታወቃል። ሊጉን እንግዲህ አርሰናል በሃያ ዘጠኝ ነጥብ እየመራ የሚገኘው በሃያ ሦስት ነጥብ ደግሞ ሁለተኛ ደረጃ ሆኖ የሚከተለው ቼልሲ ነው። የዛን ቀን እንግዲህ እሁድ ዕለት ምሽት አነሳ ከሰለሰለ የሚደረገውን ጨዋታ የሚመሩት አንቶኒ ቴለር መሆናቸው ታውቋል። ቫር ላይ ጆን ብሩክስ መሰየማቸው ነው የተነገረው። እንግዲህ አንቶኒ ቴለር በእንግሊዝ ፕሪሚየር ሊግ ከሚታወቁ አሰልጣኞች፣ ዳኞች ትልልቅ ጨዋታዎችን ከሚመሩ ዳኞች መካከል ተጠቃሹ ናቸው። ነገር ግን በአንቶኒ ቴይለር ላይ ብዙ አይነት ጥያቄ እንደሚነሳ በጨዋታ ማኔጅመንት እና በአንዳንድ ጊዜም በቸለተኝነት የተነሳ በሚወስኗቸው ውሳኔዎች የሚወቀሱ ዳኛ ናቸው። በተመሳሳይ ደግሞ የአርሰናልን ጨዋታ በመበደል ወይም ለአርሰናል ተደጋጋሚ ቀይ ካርድና እና ቢጫ ካርዶችን በመስጠት የሚነሱት አሰልጣኝ ደግሞ በቀደም አርሰናል ከቶትናም ዳኛ ማለት ነው። ይቅርታ፣ ማይክል ኦሊቨር አርሰናል ከቶትናም ያደረጉትን ጨዋታ መዳኘታቸው ይታወሳል። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ በዛሬ የእግር ኳስ ቀጥታ ስርጭት ቅኝቱ ወቅቱ የእግር ኳሳዊ መረጃዎችን ወደ እናንተ ሊያስዳሳችሁ ነው። በዚሁም ዲያጎ አርማንዶ ማራዶና በዛሬ ሁለት የዛሬ አምስት ዓመት መሞቱን ማረፉን አስመልክቶ የእሱን ህይወት የሚያስዳስስ አጭር መሰናዶ ብሎም ባርሴሎና የሚያደርጉትን ተጠባቂ የቻምፒንስ ሊግ ምሽት ተጋድሎ የበዛባቸውን ከነዲዲ ድሮግባ ከነ ባርሴሎና ፉክክር እንመለከታለን። በድጋሚ አብሮነታቸው ያለን አሁን ደግሞ አጫጭር መረጃዎቹን ለፕሮግራማችን መግቢያ የሚሆኑ ጉዳዮችን እያስዳሰስናችሁ ነው የምንገኘው። በውድድር ዓመቱ እንግዲህ የወሳኝ ተጫዋቾቻቸውን ግልጋሎት ያላገኙ ክለቦች በዚህ ዛሬው ዕለት ይፋ ሆነዋል። ክለቦቹ ከወሳኝ ተጫዋቾቻቸው የሚገባውን ግልጋሎት እንዳያገኙ ጉዳት ዋነኛው እንቅፋት መሆኑ ነው የተነገረው። ባሳለፍነው ሳምንት በሰሜን ለንደን ደርቢ ግዙፍ ሽንፍትን ያስተናገዱት ቶተንሃም ሆትስፐር ቀዳሚውን ስፍራ ይዟል። እንግዲህ የወሳ ተጫዋቾቻቸውን ግልጋሎት ከማያገኙ ቡድኖች ማለት ነው። የቶማስ ፍራንኩ ስፐርስ በተለያዩ ወቅቶች ጉዳት ያጋጠማቸው 15 ተጫዋቾቹ በድምር 92 ጨዋታዎች ያክል ተሰልፈው ሊጫወቱለት አልቻሉም። ከነዚህም መካከል ዲያን ኮሎዞቭስኪ፣ ጀምስ ማዲሰን እና ዶሚኒክ ሶላንኬ ይገኙበታል። የዛሬ ዓመት እንደምታውቁት ዶሚኒክ ሶላንኬ ጀምስ ማዲሰን እና ኮሎዞቭስኪ በቶተንሃም ቤት ትልቁን ሚና የወጡ ናቸው። በተለይም የአውሮፓ ሊግን ዋንጫ እንዲያነሱ ማንችስተር ዩናይትድን በልጠው አሸንፎት፣ በመጨረሻም አንድ ለዜሮ አሸንፎት፣ ከዛም በፊት ለነበረው ረጅም ጉዞ እና ትልቅ የተፎካካሪነት ተጋድሎ ዶሚኒክ ሶላንኬ ጄምስ ማዲሰን እና ክሎሶቪስኪ የተጫወቱት ሚና ትልቅ እንደነበር እናሳውሳለን። በዚህም የወሳኝ ተጫዋቾቻቸውን ግልጋሎት ከማያገኙት ቀዳሚ ተጫዋቾች መካከል ወይም ቀዳሚ ክለቦች መካከል ቶተናም ሆትስፐር ተነስቷል። የቶማስ ፍራንኩ ስፐርስ እንግዲህ በተለያዩ ወቅቶች ጉዳት ያጋጠማቸው 15 ተጫዋቾቹ በድምር 92 ጨዋታዎች ያክል ተሰልፈው አልተጫወቱለትም። ከነዚህም መካከል ዲያን ክሎዞቭስኪ፣ ጄምስ ማዲሰን እና ዶሚኒክ ስሎላንኬ ይገኙበታል ማለት ነው። በተመሳሳይ አምስቱን ታላላቅ ሊጎች ማለትም እንግሊዝ፣ ስፔን፣ ጣሊያን፣ ፈረንሳይና ጀርመንን የዳሰሰው የትራንስፈር ማርኬት ዘገባ የፈረንሳዮቹ ኒሶና ከፊት ያደረገበትን ጨምሮ ላሚኒያማ ራፊኒሃ ቴሪስተገንን የመሰሉ ተጫዋቾችን ግልጋሎት በተለያዩ ወቅቶች ያጣው ባርሴሎናም በዝርዝር ውስጥ ከሰፈሩ ክለቦች መካከል ነው። ባርሴሎና እንግዲህ ቶተናም ሆትስፐርን ተከትሎ በውድድር ዓመቱ የወሳኝ ተጫዋቾቻቸውን ግልጋሎት ካላገኙ ክለቦች ቀዳሚው ነው። እነዚህ እንግዲህ ሌሎች አርሰናልንም ቼልሲንም ማንችስተር ዩናይትድንም ሌሎችን የእንግሊዝና የአውሮፓ ክለቦችን ያካተተ መረጃ ነው እንግዲህ ዘ ትራንስፈር ማርኬት በዛሬ ዕለት ይፋ ያደረገው ማለት ነው። እንግዲህ ውድ ተመልካቾች በዚህ በዘትራንስፈር ማርኬት መረጃ መሰረት ወሳኝ ግልጋሎታቸውን ካላገኙ ተጫዋቾች መካከል ሌሎች የሚጠቀሳሉ እነ ሞናኮ ላውሬን፣ ባርሴሎና አለ፣ ወርደር ብሬመን አለ፣ ብራይተን ይነሳል፣ ሰንደርላንድ፣ ማንቸስተር ሲቲ፣ ቶተናም ሆትስፐር የእንግሊዝ ፕሪሚየር ሊግ ክለቦች ናቸው። እነ ባርሴሎና እንዳልኳቸው፣ ኒስ፣ ሞናኮ፣ ስቱትጋርት፣ ሄልስ ቬሮና፣ ናፖሊ፣ ሊል፣ ፓርማ፣ ጁቬንቱስ ጋላቢዲች እንደገና ሄሊያስ ቬሮና ስትራስበርግ ስቱትጋርት የወሳኝ ተጫዋቾቻቸውን ከማያገኙ የአውሮፓ ቡድኖች መካከል በቀዳሚነት ተጠቅሰዋል ማለት ነው። ሌላኛው የዛሬ መረጃችን ደግሞ የሚወስድን የአሎንሶና ቬኒስ ጁኒየርን ቅራኔ የሚያስደሰን ጉዳይ ነው። ከዣቢ አሎንሶ ጋር ቅራኔ ውስጥ የገባው ቬኒሽስ ጁኒየር የበርናቤው ቆይታው አጠራጣሪ ሆኗል። ብራዚላዊን የተመለከቱ የአሰልጣኙ የቅርብ ጊዜ ወሳኔዎች ጁኒየርን አላስደሰቱትም። ብራዚሊያን የተመለከቱ የአሰልጣኙ በተለይም የዣቢ አሎንሶ ውሳኔዎች በየጊዜው የሚሰለፉ ተጫዋቾችን ብሎም ከተቀያሪ ወንበር ላይ ጁኒየርን ቀይረው ወይም ከሱ በፊት የሚገቡ ተጫዋቾችን በተመለከተ እያሳለፈ የሚገኘው ውሳኔ ማለትም ዣቢ አሎንሶ በጁኒየርን በተመለከተ እያሳለፈ የሚገኘው ውሳኔ እንዳላስደሰተው ምንጮች እየገለጹ ይገኛሉ። በዚህም ተጫዋቹ በሪያል ማድሪድ የሚያቆየውን አዲስ ድርድር እንዲያቋርጥ አድርጎታል። በተለይ ሪያል ማድሪድ ከኤልቼ ጋር በነበረ የላሊጋ ጨዋታ ተጫዋቹ ተቀያሪ ወንበር ላይ መቀመጡ የመውጫ በሩን እንዲመለከት ሊያደርገው ይችላል ነው የተባለው። እንግዲህ ሪያል ማድሪድ ቤት በአንቸሎቲ ዘመን በነፃነት ወይም ያለ ገደብ ቁጥጥር ሳይደረግባቸው ከሚንቀሳቀሱ ተጫዋቾች መካከል ቪኒሲየስ ጁኒየር፣ ኪሊያን ምባፔ፣ ጁድ ቤሊንግሃም እና ሌሎችም ተጫዋቾች ይነሳሉ። ይሄ ቀጠያጣ የተለጠጠ የነፃነት እንቅስቃሴ በካርሎ አንቺሎቲ ጊዜ የለመዱት ብሎም ጃቪ አሎንሶን እነዚህ የጠቀስኳቸው ሲኒየር እና ዝና ያገዘፋቸው እንዲሁም በችሎታቸው የዓለም አቀፍ አጀንዳ የሆኑ ተጫዋቾች ጃቪ አሎንሶ ወደ ሪያል ማድሪድ በመጣ ጊዜ የመልበሻ ቤት ሕጎችን ሲያወጣ ለሕጎቹ ተፈጻሚነት ደግሞ እነዚህ ሲኒየር ተጫዋቾች ዋና አስፈጻሚ ናችሁ ብሎ ከተናገረቸው በኋላ ይሄ አሰልጣኝ ራሱን እንደ ፔፕ ጋርዲዮላ ያለ እንደ ሲኒየር አሰልጣኝ ያለ እንዴትኛን እንዲያዘናል የሚል ንግግር ማሰማታቸውን ሚዲያዎች ካወጡ ጊዜ ጀምሮ እንግዲህ እንደምታውቁት በዣቪ አሎንሶ እና በእነዚህ ተጫዋቾች መሃል ከፍተኛ ቅራኔ አለ። በተለይም በቪኒ ጁኒየር ጋር ዣቪ አሎንሶ ያለው ቅራኔ በጣም እየሰፋ እያደገ መጥቷል። ክለቡ ዣቪ አሎንሶ የፈለገውን ውሳኔ እንዲወስን እድል የሰጠውም ይመስላል። በተጨማሪም ዣቪ አሎንሶ በኤል ክላሲኮ ጨዋታ ተቀይሮ ውጣ ሲባል ቀጥታ ተቀያሪ ወንበር ላይ ከመቀመጥ ይልቅ ወደ መልበሻ ቤት እየተናገረ እየተሳደበ ሲወጣ ዣቪ አሎንሶ ደግሞ እንዳልሰማ እንዳላየ በንቀት ማለፉ የሁለቱን የአሰልጣኙና የዚህን ትልቅ ተጫዋች ግንኙነት የሻከረ መሆኑን ይፋ ያደረገ ክስተት ነበር። ከዚህ አኳያ በቡድን መንፈስ እንዲሁም የአሰልጣኙ ትእዛዝ ባለመቀበል የመልበሻ ቤቱ ንጉስ፣ የክለቡ መሪ ማን ነው የሚለውን እስካለመለየት ወይም ያጠራጠረ ክስተት ሆኖ በዓለም አደባባይ ተገልጦ ነበር እና ከዛ በኋላ የነዚህ የሁለቱ አካላት ቅራኔ ይፋ መውጣቱ አዲስ አልሆነም፣ መነጋገሪያ መሆኑ ቀጥሏል። እንግዲህ በሪያል ማድሪድ ከኤልቼ ጋር በነበረው ጨዋታ ተቀይሮ መቀመጡ፣ ቤንች ላይ መቀመጡ ደግሞ የባሰ ጉዳዩን እንዳጦዘው ነው የተመላከተው። ዛ አትሌቲክ ባወጣው አዲስ መረጃ እንግዲህ ተጫዋቹ ለሪያል ማድሪድ ፕሬዚዳንት ፍሎረንቲኖ ፔሬዝ ከአሰልጣኙ አሎንሶ ጋር በተፈጠረ የሻከረ ግንኙነት ምክንያት ሁሉን ማደስ እንደማይፈልግ በግልጽ ነግሯቸዋል። ብራዚልያዊው ከማድሪድ ጋር ያለው ውል ውሳኔ ላይ የሚጠናቀቅ መሆኑን ተከትሎ ሪያል ማድሪድ አስቀድሞ ከፈረንጆቹ 2025 ጀምሮ አዲስ ውል ማደሻ በማቅረብ ሲያግባባው እንደቆየም እናውቃለን። ሆኖም ቪኒሽስ ጁኒየር ቆይቶን ለማራዘም ከክርስቲያኖ ሮናልዶ የሚስተካከል የ80 ሚሊዮን ዩሮ ክፍያ በመጠየቁ ድርድሩ ሳይሳካ ቀርቷል። ማድሪድም በዚህ አይነት የገንዘብ ወጪ ፖሊሲ እንደማይቀጥል በተደጋጋሚ በሚያደርጋቸው ዝውውሮች፣ እና ልዩ ልዩ ውሳኔዎቹ ትኬት፣ የመግቢያ ትኬቶቹ፣ የስፖንሰርሽፕ ድርጊቶቹ በዚህ አይነት የቢዝነስ አዋጭ ያልሆነ መንገድ ላይ እንደማይሄድ፣ ይህም ሌሎች ተጫዋቾችን ያነሳሳብኛል ብሎ ክለቡ በቢዝነስ እቅዱ እንደማያካትተው ይታወቃል። ከዚህ አንጻር ቪንሸንስ ጁኒየር ምናልባትም በጥር ካልሆነም ደግሞ በመጪው ክረምት ክለቡን የሚለቅበት እድል ሰፊ መሆኑን ዘገባዎች እያሳዩ ነው። ወደ ተመልካቾች ፉትቦል ማዕድ ላይን ያላችሁት ፉትቦል ማዕድ ወደ እናንተ በፕሮፋይል ነክ እና እግር ኳሳዊ ጉዳዮቹ እየደረሰ ይገኛል ዘወትርም ወደ እናንተ ይህንን መረጃ አጠናቅሮ እያደረሰ ይገኛል። ፕሮግራሙን ላይ ኮሜንት፣ ሰብስክራይብ እና ሽር በማድረግ ወደ ሌሎች እንዲደርስ እንድታደርጉሉ እንጠይቃለን። እነዚህ ፕሮፋይል ነክ አጫጭር እግር ኳሳዊ መረጃዎች እና ታሪክ ነክ ጉዳዮች የእግር ኳስ መረጃዎቻችን በዩቲዩብ ፌስቡክ፣ እና ቲክቶክ ላይ ፉትቦል ማዕድ ብትሉ ታገኟቸዋላችሁ። አሁን ወደ ዲያጎ አርማንዶ ማራዶና ትውስታ እናልፋለን። ማራዶና ከአምስት ዓመት በፊት ሕይወቱ ያለፈው በዛሬው ቀን ነበር። እነዛ ሁሉ የሚነገሩ ጥበባት ያለፉ ትዝታዎች ከሆኑ አምስት ዓመታት ተቆጠሩ። የቦነስ አይረሱ ተወላጅ ከ60 ዓመት ፈቅ ባለ ወይም 60 ዓመትን ባስቆጠረ የምድር ቆይታው ለእግር ኳስ ብዙ ሆነላት፣ እርሷም ለውለታው ብዙ ከፍለዋለች። የአርጀንቲኖስ ጁኒየርስ ማለዳዎች፣ የቦካ ጁኒየርስ አፍላ ዘመናት፣ የባርሴሎና ጎዳናዎች፣ የኔፕልስ ማጀቶች፣ የኔፕልስ ከተማ ድምቀቶች አንደበት ብቸራቸው የሚያወጉት ብዙ ትዝታ አላቸው ማራዶና ይላሉ። ከስታዲየም እስከ ምግብ ቤት፣ ከልጆች ስያሜ እስከ ንቅሳት፣ ከነዚህ ሁሉ ጋር የ1986ቱን የዓለም እግር ኳስ ዋንጫ እንደምን ይዘነጋል? የሜክሲኮ መድረክ ለእርሱ በብሩህ ከተገለጸባቸው ትላንቶች መሀልም ጉልህ ገጽ ሆኖ በስፋት ይነበባል። ከክለባቱ ጋር ካሳካቸው ክብሮች በተጨማሪ የዓለም ወጣቶች ሻምፒዮናም ሆኗል። አሰልጣኝነት ከእግር ኳስ ተጫዋችነቱ በኋላ የመጣው ሌላኛው የህይወቱ መልክ ነው። በትልቅ ደረጃ በ2008ቱ የሀገሩን ብሔራዊ ቡድን ተረክቦ ስኮትላንድን አንድ ለባዶ በማሸነፍ ስራውን የጀመረው ማራዶና እስከ 2010 የደቡብ አፍሪካ ዓለም ዋንጫ ዘልቋል። በዛ የዓለም ዋንጫ ሩብ ፍጻሜ ላይ ጉዞ በጀርመን ብሔራዊ ቡድን እስከሚገታም ድረስ ጥሩ ቆይታ ነበረው። የአሰልጣኝነት ቆይታውን በ1994 በአርጀንቲኖስ ጁኒየር የጀምረው የተለያዩ ክለቦችና ብሔራዊ ቡድኖችን በአሰልጠኝነት አገልግሏል። የምን ጊዜ የሚእግር ኳስ ክህሎት ብቃትና ሻምፒዮንነት ምልክቱ ዲያጎ አርማንዶ ማራዶና። ሆኖም በአፍላናት ዘመናቱ በተጫዋችነት ትዝታ የማይፋቁት ክስተቶችን ያኖርበት እግር ኳስ በአሰልጣኝነቱ አብዝታ ፈገግ አላለችለትም። እንደ ተጫዋችነቱ ኮከብ የሚያሰኘውን ታሪክም አልጻፈባትም። ከፔሌ ጋር መሳ ለመሳ የሐያኛው ክፍለ ዘመን ምርጥ እግር ኳስኛ፣ የኤልቤሴልስቴዎቹ የክት ልጅ፣ የኔፕልሶቹ ትዝታ ደግሞም ለእግር ኳስ ወዳጆች ሁሉ ነገራቸው ለስድስት አስርት ዓመታት በብዙ ህይወት ገጽ የገለጠባቸውን ያነበባቸውንና ያስነበባቸውን ትዝታዎች ጥሎ ወደማይቀረው ከተጓዘ እነሆ አምስት ዓመታት እነሆ አምስት ዓመታት አለፈው ስለዚህ ድንቅ እግር ኳሰኛ ሮናልዲኒዮ እንዲህ ብሎ ነበር ዲያጎ አርማንዶ ማራዶና ሁሉም ሰው ብራዚል ውስጥ ያለ ሰው ይወደዋል ይልቁንም ማንንም ብራዚላዊ ብትጠይቅ ማንን ትወዳለህ ከእግር ኳስ ቀድመህ የምታድንቀው ማንን ነው ቢባል ፔሌ ይላል ነገር ግን እያንዳንዱ ቤት ብትገባ የዲያጎ አርማንዶ ማራዶናን ስዕል በግድግዳው ላይ ተሰቅሎ ታገኘዋለህ ሲል ዲያጎ አርማንዶ ማራዶና ለእግር ኳስ ምን ማለት እንደሆነ አሳይቶናል። ውድ የፉትቦል ማዕድ ተከታዮች፣ ፉትቦል ማዕድ ላይ ነው ያላችሁት። ፉትቦል ማዕድ በእግር ኳስ እና ፕሮፋይል ነክ በሆኑ መረጃው ወደ እናንተ እየደረሰ ይገኛል። በአጫጭር መረጃዎቻችን ከእንግሊዝ ፕሪምየር ሊግ እስከ አውሮፓ ያሉ ልዩ ልዩ ጉዳዮችን አነሳን። በፕሮፋይል ነክ ትዝታችን ደግሞ ዲያጎ አርማንዶ ማራዶና ልክ የዛሬ አምስት ዓመት በዛሬው ዕለት ሕይወቱ ማለፏን ተከትሎ ወደ እናንተ የሕይወት ታሪኩን አስመልክቶ አደረሰን። የማራዶና የእግዚአብሔር እጅ ጎል ማሊያ ለጨረታ መቅረቡንም እናስታውሳችኋለን። የማራዶና የእግዚአብሔር እጅ ጎል ማሊያ ለጨረታ ቀርቦ መጀመሪያ ቀኑ አራት ሚሊዮን ፓውንድ መድረሱ ማራዶና ታዋቂነቱን ብቃቱንና ልዩነቱን ያስገመገምበትን መድረክ እንደነበረ ይታወቃል። አርጀንቲናዊው እንግዲህ የዛሬ 25 ዓመት በዛሬው ዕለት ነበር ያረፈው በ60 ዓመቱ። የቀድሞ የአርጀንቲና ኮከብ ተጫዋች እንደሁም በኋላም የሀገሩ ብሔራዊ ቡድን አሰልጣኝ የነበረው ዲያጎ አርማንዶ ማራዶና ያረፈው ቤት ውስጥ ሳለ በልብ ችግር እንደሆነ መገለጹ ይታወሳል። ማራዶና በዚህ ወር መጀመሪያ አካባቢ በአንጎል ውስጥ ላጋጠመው የደም መርጋት የተሳካ ቀዶ ህክምና ተደርጎለት ልክ የዛሬ አምስት ዓመት ነበር። በተከታታይነትም ከአልኮል ሱስ ለመላቀቅ ህክምና ይደረግለታል ተብሎ ወደ ህክምና የተወሰደው የዓለማችን የምንጊዜም ታላላቅ ተጫዋቾች ከሚባሉት አንድ የሆነው ማራዶና አርጀንቲና እንደ አውሮፓውያኑ አቆጣጠር በ1986 የዓለም ዋንጫ ባለቤት ስትሆን የቡድኑ አንበል የነበረ ሲሆን፣ ድንቅ ችሎታውንና የታወቀባቸውን የኳስ ጥበቡን በማሳየት ሀገሩን ለዋንጫ አብቅቷት አስደምሞ ነበር። በተለይ በወቅቱ አርጀንቲና ከእንግሊዝ ጋር ባደረገችው ሩብ ፍጻሜ ጨዋታ ላይ እሱ የእግዚአብሔር እጅ አላት እና ዳኞች ሳያዩ በእጁ ያስቆጠራት ግብ ዘወትር ትታውሳለች። በተጨማሪም ለስፔን ባርሴሎና እና ለጣሊያኑ ናፖሊ ቡድኖች በአውሮፓ ውስጥ የተጫወተ ሲሆን በጣሊያን ሴሪ ውስጥም ሁለት ጊዜ ዋንጫን በማንሳት በቅቶ ነበር። የኔፕልስ ምልክት ሆኖ የኔፕልስ ሜዳ ስታዲየሙ በእርሱ ስም ተለውጧል። የአርጀንቲና እግር ኳስ ማህበር የማራዶና ሞትስ በተሰማ ጊዜ በማህበራዊ ሚዲያ ላይ ባወጣው መግለጫ በጀግናችን ሞት በጣሙን አዝነናል፣ በማለት ሁልጊዜም በልባችን ውስጥ ትኖራለህ ብሎት ነበር። ማራዶና ለአገሩ አርጀንቲና በአራት የዓለም ዋንጫ ውድድሮች ላይ በተደረገ 91 ጨዋታዎች ተሰልፎ 34 ግቦችን ያስቆጥሯል። የምንጊዜም ጀግናው ዲያጎ አርማንዶ ማራዶና ወደ ተመልካቾች ፉትቦል ማዕድ በፕሮፋይል ነክና ወቅታዊ መረጃዎች ወደ እናንተ የደረሰ ነው። ፕሮፋይል ነክ መረጃችንን በማራዶና ዙሪያ ጠንጥነን ሞቱን አስታውሰን ዘክረነዋል። አሁን ደግሞ ወደ ቼልሲ እና ባርሴሎና ጨዋታ እናልፋለን። ፕሮግራሙን ኮፒሊንክ ሼር በማድረግ ወደ ሌሎች እንዲደርስ እንድታደርጉ እንጠይቃለን። ቼልሲ ከባርሴሎና የሚያደርጉት ተጠባቂ ጨዋታ በአውሮፓ ቻምፒየንስ ሊግ እንግዲህ አምስተኛ ዙር መርሐ ግብር ዛሬ ምሽት አምስት ሰዓት ላይ ከአንድ ሰዓት ቆይታ በኋላ ቼልሲ በስታምፎርድ ብሪጅ ባርሴሎናን የሚያስተናግድበት ጨዋታ ይጠበቃል። ቼልሲ እና ባርሴሎናን የሚያገናኛቸው ጨዋታ ከምሽቱ ጨዋታዎች መካከል ትልቅ ግምትም አግኝቷል። 36 ቡድኖችን እያተሳተፈ የሚገኘው የአውሮፓ ቻምፒየንስ ሊግ አምስተኛ ዙር ዛሬ በ9 ከተሞች ነው የሚካሄደው። ባርሴሎና በአውሮፓ ቻምፒየንስ ሊግ አራት ጨዋታዎችን አድርጎ በሁለቱ አሸንፎ በአንዱ አቻ በመለየት በአንድ በመሸነፍ እና አምስት ነጹ ገብ በመያዝ ሰባት ነጥብ በመሰብሰብ ነው 11ኛ ላይ የሚገኘው። ቼልሲም ከአራት ጨዋታዎች በሁለት አሸንፎ በአንድ አቻ በመለየት በአንዱ በመሸነፍ እና ሶስት ነጹ ገብ በመያዝ ሰባት ነጥብ በመሰብሰብ 12ኛ ደረጃ ላይ ተቀምጧል። ታዲያ ሁለቱ ቡድኖች በአውሮፓ ቻምፒየንስ ሊግ በ17 ጨዋታዎች ተገናኝተው ባርሴሎና ስድስቱን ሲያሸንፍ፣ ቼልሲ በአምስት ድል አድርጓል። በስድስት ጨዋታዎች ደግሞ አቻ ተለያይተዋል። ባርሴሎና በስታምፎርድ ብሪጅ ስታዲየም ስምንት ጨዋታዎችን አድርጎ ቼልሲ በአምስት ጨዋታዎች በማሸነፍ የበላይ ነው። በሁለቱ ጨዋታዎች ደግሞ አቻ ተለያይተዋል። የባርሴሎና አሰልጣኝ ሃንሲ ፍሊክ ለፉትቦል እስፓኞል እንዳሉት የቡድኑ ግብ አስቆጣሪ ማርከስ ራሽፎርድ ገጥሞት ከነበረ ሕመም አገግሟል። ላሚን ያማልም በጥሩ ሁኔታ ላይ ይገኛል። አሰልጣኙ አክሎም የቻምፒየንስ ሊግ ጨዋታ ቀላል አለመሆኑን ጠቁመው ቡድኑ ከፍተኛ የራስ መተማመን አለው ብለዋል። በጠንካራ ስራዎቻችን እናምናለን እናም በዛሬው ጨዋታ ሁሌም እንደምናደርገው ለማሸነፍ እንጫወታለን ያሉት አንሲ ፍሊክ። የቼልሲ እግር ኳስ ቡድን በድረገጹ አሰልጣኝ ዚዮ ማሬስካ ባርሴሎና የማይታመን ቡድን ነው ነገር ግን ጨዋታውን ለማሸነፍ የምንችለውን ሁሉ እናደርጋለን ማለታቸውን አስነብቧል። እንግዲህ ዛሬ ከቼልሲና ባርሴሎና በተጨማሪ ሌሎች በዘጠኝ ከተሞች የሚካሄዱ ጨዋታዎች አሉ። አያክስ ከቤኔፊካ፣ ጋላታ ሰራይ ከዩኒየን ሴንት ጊሎስ፣ ማንችስተር ሲቲ ከባየር ሌቨርኩሰን፣ ማርሴይ ከኒውካስል፣ ቦሩሲያ ዶርትመንድ ከቪያሪያል፣ ቡዶ ግሌምት ከጁቬንቱስ፣ ስላቪያ ፕራህ ከአትሌቲክ ክለብ፣ ናፖሊ ከክራባ እንግዲህ በተመሳሳይ አምስት ሰዓት ላይ የሚደረጉ ጨዋታዎች ናቸው። ቻምፒየንስ ሊጉን ባየር ሙኒክ፣ አርሰናልና ኢንተር ሚላን ከአንደኛ እስከ ሶስተኛ እያመሩት ነው በተመሳሳይ ነጥብ ከአንደኛ እስከ ስምንተኛ ደረጃ የሚይዙት ቡድኖች በቀጥታ ወደ ቀጣይ ዙር ያልፋሉ። ከዘጠኝ እስከ ሀያ አራት የሚያጠናቀቁ ቡድኖች ደግሞ የጥሎ ማለፍ ጨዋታቸው እንደሚጠብቃቸው ይታወቃል። በአዲሱ የቻምፒየንስ ሊግ ፎርማት። ወደ ተመልካቾች ፉትቦል ማዕድ ላይ ነው ያላችሁት። የምሽቱን ተጠባቂ ጨዋታ ባርሴሎና ከቼልሲ የሚያደርጉትን የስታምፎርድ ብሪጅ የቻምፒየንስ ሊግ ተጠባቂ ጨዋታና የዲያጎ አርማንዶ ማራዶና ህልፈት አስመልክቶ እንዲሁም አጫጭር እግር ኳስ ጉዳዮችን ወደ እናንተ እያደረስን እያስደሰስ ናችሁ ናቸው። በባርሴሎናና በቼልሲ የምሽት የቻምፒየንስ ሊግ ጨዋታ ደግሞ ሌላኛው የምናነሳው ጉዳይ የአንጸባራቂ ኮከቦቹ ንጽጽርን ይሆናል። በኤንዞ ማሬስካ ከላሚን ያማል ጋር እየተሰጠው ያለው ንጽጽር ጥሩ እንዳልሆነ ያነሱት ኤንዞ ማሬስካ ስቴቫኦ በራሱ አቅም የተለየ ተጫዋች እንደሆነ ይናገራሉ። ጣሊያናዊው የቼልሲ አሰልጣኝ ኢንዞ ማሬስካ በአውሮፓ ቻምፒየንስ ሊግ ቡድናቸው ባርሴሎናን ከሚያስተናግድበት ተጠባቂ ጨዋታ አስቀድመው በሰጡት አስተያየት ወጣቱ ብራዚላዊ ኤስቴቫኦ ንጽጽሮች ሳያዘናጉት በእራሱ ድንቅ ተፈጥሯዊ አቅም የወደፊቱ ኮከብ መሆን ይችላል ብለዋል። በሦስት ወራቶች እድሜ ከኤስቴቫኦ የሚያንሰው የባርሴሎና አጥቂ ላሚን ያማል ከእድሜው በላይ አርአያ መሆን የሚችል ድንቅ ተጫዋች እንደሆነ ያነሱት ማሬስካ የ18 ዓመቱ ብራዚላዊ ኮከባቸውም በአሁኑ ወቅት በትልቅ ደረጃ የሚሰጠውን እንቅስቃሴ እያደረገ እንደሚገኝ ተናግረዋል። በብራዚል ብሔራዊ ቡድን የካርሎ አንቸሎቲ ቀዳሚው ተመራጭ መሆን የቻለው ኤስቴቫኦ በዘንድሮ ውድድር ዓመት ለሀገሩና ለቡድኑ ቼልሲ ዘጠኝ ግቦችንም አስቆጥረዋል። አሰልጣኝ ኤንዞ ማሬስካ ይህን ይበሉ እንጂ በቡድናቸው ውስጥ ለወጣቱ ኮኮብ ኤስቴቫኦ ዊሊያንን እያሰጡት ባለው የመጫወቻ ደቂቃዎች ውስንነት ወቀሳዎችንም እያስተናገዱ ይገኛሉ። በባርሴሎና እና ቼልሲ ጨዋታ ሌላኛው የሚነሳው ጉዳይ ደግሞ የሁለቱ ቡድኖች በ2009 ያደረጉት ጨዋታ ነው። እንዲሁም በሌሎች ጊዜ የተገናኙበትን ጉዳይ ወደ ታሪክ በታሪክ ማህደር መለስ ብለን እንቀኛለን። ፕሮግራሙን ኮፒሊንግ ሼር እንዲሁም ላይቭ ላይ ቻት በመጻፍ እንድታዳርሱልን ተደራሽነቱን እንዲያድግልን እንድታግዙን በትህትና እንጠይቃለን። ፉትቦል ማድ በዩቲውብ፣ ፌስቡክ እና ቲክቶክ ይገኛል። እናንተ ፕሮግራሙን ኮፒሊንግ ሼር ላይክ በማድረግ ወደ ሌሎች እንዲደርስ በድጋሚ እንድታደርጉ እንጠይቃለን። የባርሴሎና እና ቼልሲ ጨዋታ ከቀደሙት ጊዜያት አንፃር አራት ግልጽ የፍጥ አራት ግልጽ የፍጹም ቅጣት ምት ጥያቄዎች፣ የተበዳይነት ስሜት፣ የግድያ ዛቻና ማስፈራሪያ በእግር ኳስ ሜዳ። ጊዜው እንደ አውሮፓውያን አቆጣጠር 2009 በፈረንጆቹ ተጋጣሚዎቹ ደግሞ ቼልሲ እና ባርሴሎና የእንግሊዙ ክለብ ደጋፊዎች በአደባባይ ተዘረፈም ብለው አሁንም ድረስ በቁጭት የሚንገበገቡበት የጨዋታው ዳኛ ከጨዋታው በኋላ ለህይወታቸው በመስካት ብዙ ጣውረድ ያሳልፉበት ሰላማዊ እግር ኳስ መልኩን ቀይሮ ለስሜት ቦታውን የሰጠበት መልክ ነበር። በአውሮፓ ቻምፒየንስ ሊግ የግማሽ ፍፃሜ ጨዋታ ቼልሲና ባርሴሎና የመጀመሪያውን ዙር ኑ ካምፕ ላይ ዜሮ ለዜሮ ተለያይተዋል። የመልሱ ጨዋታ በስታንፎርድ ብሪጅ ቼልሲን ማሸነፍ ቼልሲ ማሸነፍ፣ ባርሴሎና ደግሞ ከማሸነፍ በተጨማሪ ገባ አስቆጥሮ አቻ መለያየት ለፍጻሜ አደርሰዋል። ጨዋታው ሲጀምር የእንግሊዙ ክለብ የጋርዲዮሎን ባርሴሎናን ተጭኖ መጫወት ጀመረ። ጋናዊው ማይክል ኢሴን ገባ አስቆጥሮም የቼልሲን አጀማመር አሳምረው ጨዋታው አንድ ለዜሮ በቀጠለበት አጋጣሚ የባርሴሎናው ኤሪካ ቢዳል በካርድ ከሜዳ መውጣቱም ለቼልሲ ደጋፊዎች ሌላ መልካም አጋጣሚ ነበር። ነገር ግን ወደ ጨዋታው የመጨረሻዎቹ ደቂቃዎች የተፈጠሩት ክስተቶች ለቼልሲ ደጋፊዎች የሚወጡ አልሆነም። ጫና የበዛባቸው የባርሴሎና ደጋፊዎች የፍጹም ቅጣት ምት ሳጥን ውስጥ ተደጋጋሚ ጥፋቶችን ፈጸሙ። ነገር ግን የዕለቱ ኖርዌያዊ ዳኛ ሁሉንም ጥያቄዎች አለፏቸው። የቼልሲ ደጋፊዎች እና ተጫዋቾች ተደጋጋሚ ቅሬታ ቢያቀርቡም ዳኛው ኦቭሪቦ የቀረበው ግልጽ አራት የፍጹም ቅጣት መጠያቂዎችን ሁሉንም ውድቅ አደረጉ። በዚህ እሳት የጎረሱ የቼልሲ ተጫዋቾችን ከአቅል ያስወጣ ክስተት ተጨመረ። ባርሴሎና በአንድረስ ኢኒየስታ አማካኝነት ግብ አስቆጠረ። የጨዋታው ውጤት አንድ እኩል ሆነ ሆነ። ይሄ ደግሞ ከሜዳው ውጭ ግብ ያገባ በሚለው ህግ ባርሴሎናን ያሳልፈዋል። ጨዋታው በዚህ ውጤት ተጠናቀቀ። የቼልሲ ተጫዋቾች የራሳቸውን መቆጣጠር አልቻሉም። ዲዴር ድሮግባ ዳኛውን ለመደብደብ ለያዥ ለገናዥ አስቸገረ። ጆዜ ቦዚንጓ ዳኛውን እስኪ በቀው ሌባ እያለ አጥረገረጋቸው። ማይክል ባላክ እና ሌሎችም የሆነውን ለመቀበል ተቸገሩ። እንደምንም ከሜዳ የወጡት ኖሪያዊ ዳኛ በቼ እግዲ ዛቻና ማስፈራሪያ ምክንያት ሆቴል እስከ መቀየር ደረሱ። ዲዴር ድሮግባና ቦዚንጓ በአውሮፓ እግር ኳስ ማህበር ቅጣትም አስተናግደዋል። ከጨዋታ 10 ዓመታት በኋላ ስለ ክስተቱ ለማርካ ሀሳብ የሰጡት ዳኛው ኦቭሬቦ ስህተት መፈጸማቸውን አስተዋል። ቀኑ በልክ የተገኘውበት አልነበርም፣ በጨዋታው ስህተቶች ነበሩ ሲሉም አምነዋል። ይህ ክስተት በቼልሲ ደጋፊዎች ዘንድ የስታምፎርድ ብሪጅ ቅሌት እየተባለ ዘወትር በቻምፒየንስ ሊግ የባርሴሎና ጨዋታቸው ጊዜ ይነሳል። ክስተቱ በርካታ ዓመታትን ቢያስቆጠርም፣ አሁንም ድረስ በተለይ ሁለቱ ክለቦች እርስ በርስ በተገናኙ ቁጥር እንደ አዲስም የሚነሳ ነው። ዛሬ በአውሮፓ ቻምፒዮንስ ሊግ ቼልሲ ከባርሴሎና ጋር ይጫወታሉ። ምን ያሳዩን ይሆን? ውድ የፉትቦል ማዕድ ተከታዮች ጨዋታውን እንድታዩ ግብዣችን ወደ እናንተ ይድረሳችሁ ሁሉ ተመልካቾች ቼልሲ ከባርሴሎና የሚያደርጉትን እንዲሁም የዲያጎ አርማንዶ ማራዶናን ህልፈት አስመልክቶ ወደ እናንተ የደረስንበት መሰናዱ ይሄን ይመስላል። ከሌሎች የፉትቦል ማዕድ ዝግጅቶች ጋብራችሁ ልትቆዩ ግብዣችን ነ ፉትቦል ማዕድ ወደ እናንተ ዘውትር በእግር ኳስ ፕሮፋይል ነክና አጫጭር መረጃዎች እንደሚደርስ ይታወቃል። አሁንም የባርሴሎናን እና የቼልሲን ጨዋታ አስመልክቶ ወደ እናንተ የደረስንበት ጥንክር ይሄን ይመስላል። ከዛ በፊት ግን በቼልሲ በኩል ተሰላፊ ተጫዋቾች ይፋ ተደርገዋል። በዚህም የጨዋታው ጀማሪ ተደርገው የተነሱት ሳንቼስ ግብ ጠባቂ፣ ጉስቶ፣ ፎፋና እና ቻሎባህ እንዲሁም ኮኮሬላ በተከላካይ መስመር ቼልሲን የሚመሩ ሲሆን ጀምስ የክለቡ አምበል ጀምስ በቀኝ በኩል የክም ተጫዋች ሆነው ካይሴዶ የመሃል ተጫዋች ኤስቴቫኦ፣ ኤንዞ እና ኤስቴቫኦ የመሃሉን ይመራሉ። ገርናቾና ኔቶ ያጥቂ መስመሩን በመምራት የቼልሲን የዛሬውን ጨዋታ የሚመሩ ተጫዋቾች ሆኗል። በአጠቃላይ ቼልሲ በዛሬ ሁለት የቼልሲን ጨዋታ የሚጀምሩ ተጫዋቾች ይፋ የሆኑ ሲሆን ሳንቼዝ፣ ጉስቶ፣ ፎፋና፣ ቻሎባ፣ ኩኩሬላ፣ ጀምስ፣ ካይሴዶ፣ ኢስቴቫው፣ ኤንዞ፣ ጋርናቾ እና ኔቶ በቼልሲ በኩል ተሰላፊ የሆኑ የሚገቡ ሲሆን በባርሴሎና በኩልም ይፋ ተደርገዋል። ባርሴሎናም በቼልሲ ቤት በዛሬ በተጠባቂው ጨዋታ ይዟቸው የሚገባውን ተጫዋቾች በዝርዝራ አሳውቁናል ማለት ነው። ውድ ተመልካቾች በፉትቦል ማዕድ ወቅታዊ መረጃዎችን ባማከለውና ፕሮፋይል ነክ በሆኑ ጉዳዮቹ ወደ እናንተ እየደረሰ ይገኛል። በዚህም የቼልሲን የዛሬውን የምሽቱን ጨዋታ አስተላለፍ ነግረናቸዋል። በባርሴሎና በኩል ደግሞ ጆዋን ጋርሺያ፣ ባልዴ፣ አራጆ፣ ኩባርሲ፣ ፌራን፣ ሎዋንዶስኪ፣ ላሚን ያማል፣ ፈርሜን እንዲሁም ዴዮንግ ኩንዴና ኤሪክ ተሰላፊ መሆናቸውን ባርሴሎና በኤክስጂው ይፋ አድርጓል። በአጠቃላይ በባርሴሎና በኩል ጆዋን ጋርሻ ለመድገም ባልዴ፣ አራጆ፣ ኩባርሲ እና ፌራን እንዲሁም ለዋንዶስኪ ላሚን ያማል፣ ፌርሚን እንዲሁም ዴዮንግ ኩንዴ እንዲሁም ኤሪክ ቋሚ ተሰላፊ ሲሆኑ በቼልሲ በኩል ደግሞ ቅድም ያነሳውላችሁ ቋሚ ተሰላፊዎችን ይፋ አድርጓል። ቼልሲም በቼልሲም በኩል በተመሳሳይ ሳንቼዝ፣ ጉስቶ፣ ፎፋና፣ ቻሎባ፣ ኩኩሬላ፣ ጀምስ፣ ካይሴዶ፣ ኤስቴቫ፣ ኤንዞ፣ ጋርናቾ እና ኔቶ በቋሚ ተሰላፊነት ጨዋታውን የሚጀምር ይሆናል። ጨዋታው በተጠባቂው በስታንፎርድ ብዙ በሚጠበቅበት በስታንፎርድ ብሪጅ የሚካሄድ ሲሆን፣ በምሽቱም የቼልሲ ደጋፊዎች ድባቡን እንደሚያሳምሩት እንደ አርሰናሉ ትናንትም ጨዋታው ይጠበቃል። ወደ ተመልካቾች ፉትቦል ማዕድ ነበር ስትከታተሉ የነበሩት። በፉትቦል ማዕድ በዛሬው ጀግቻችን በባርሴሎና ቤት የዣቪ አሰልጣኙ ዣቪን እና የቪኒሲየስ ጁኒየርን ግጭት የሆም ቪኒሲየስ ጁኒየር በክለቡ እንደማይቀጥል የተቀረበለትን ሙሉ እንደማይቀጥል መናገሩን በተጨማሪም ዲያጎ አርማንዶ ማራዶና የዛሬ አምስት ዓመት በዛሬው ዕለት ህይወት ማለፉን ተከትሎ የእሱን የእግር ኳስ ህይወት በአጭሩ የዳሰስንበት ብሎም የአርሰናልና ና የቼልሲን ጨዋታ የሚዳኙትን ዳኛ አስመልክቶ ወደ እናንተ የደረስንበትን መረጃ አቅርበናል። እንግዲህ የአርሰናልና ቼልሲን ዳኛ በዋና ዳኝነት የሚመሩት የፕሪሚየር ሊጉ አንጋፋ ዳኛ ተብሎ የሚጠቀሱት አንቶኒዮ ቴለር መሆናቸውን በውድድር ዓመቱ ወሳኝ ግልጋሎት ተጫዋቾቻቸውን የወሳኝ ግልጋሎት ያላገኙ የተጫዋቾቻቸውን ወሳኝ ግልጋሎት ያላገኙ ክለቦች ውስጥ ባርሴሎና እና በተለይ ባርሴሎና እና ቶተናም ቀዳሚ መሆናቸውን አንስተናል። ውድ ተመልካቾች፣ ፉትቦል ማዕድ እስካሁን ወደ እናንተ የቆየበት ዝግጅት ይሄን ይመስላል። ከሌሎች የፉትቦል ማዕድ ቀጥታ ስርጭትና ድህረ ጨዋታ ዝግጅቶች ጋር ዳሰሳ ጋብራችሁ ምትቆዩ ግብዣችን ነው። እስከዛው ሰላም።